ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚህ ጋር የምታዩት በሁለት ነገር ነው። የምታዩት በመጀመሪያ እዚህ ጋር የምታዩት ሴት ማለት ነው፣ ሴት ሳትሆን ወንድ ነው ማለት ነው። ይህ ቀሚስ ለብሶ አረቄ ሲሸጥ ነው እንግዲህ በሳውዲ አረቢያ የተያዘው ማለት ነው። የለበሰው ቀሚስ ነው። አንገቱን ወደ ታች እንደዚህ ደፍቷል። ሴት መስሎ አባያ ለብሶ ቀሚስ ለብሶ ደብቆ እንግዲህ አረቄ እየሸጠ በሳውዲ ፖሊስ ተይዟል ማለት ነው። በጣም ተጠንቀቁ። በመጨረሻም ከጀርባ እንደምታዩት ቀጥታ እቤት ውሰደን ብለውት እቤቱ ሄዶ ሁሉን ነገር ያለውን ያረቄው ቦታ ላይ ታየ። አንገቱን ይው ቀና በል ሲባል እንቢ ብሎ አንገቱን ወደ መሬት እንደዚህ ደፍቷል። ጸጉሩን ቀለም ተቀብቶ ሴት መስሎ ግን ወንድ ነው ማለት ነው። በጣም ያሳፍራል። የእኛ ሀበሾች በአቋራጭ ለማደግ የማያደርጉት ነገር የማይሰሩት ነገር የለም። በሳውዲ አረቢያ ተመልከቱ። ለዚያውን ይታዘናል። እንዲሁም ሲቀጥል በሁለተኛው ደግሞ ፍትህ ለዚህ ሕፃን እንላለን። ስለሱ መረጃ ሰጣችኋለሁ። አዳዲስ መረጃዎች እየወጡ ነው ስለ ህጻኑ ልጅ አሟሟት በጣም በሚያሳዝን ሁኔታ ማለት ነው። እና የኢትዮጵያ ሀበሾች እባካችሁ፣ ባካችሁ ከዚህ ስራችሁ ተቆጠቡ። እንግዲህ ሴት መስለው አበያ ለብሰው፣ ቀሚስ ለብሰው፣ ይህም በመሰለ መልኩ ሴት እየመሰሉ አረቄና የተለያየ ነገሮች እየሸጡ በሳውዲ አረቢያ ላይ እየተያዙ ነው ያሉት ለዚህም ደግሞ እኛ አበሾች እንግዲህ ስራችን ይሄ ነው። በአቋራጭ ለመክበር የማናደርገው ማንቆፍረው ድንጋይ የለም ማለት ነው እና በጣም ያሳዝናል። ጥንቃቄ አድርጎ በተለይ በአሁኑ ሰዓት ላይ እንደ ጉድ ነው ሀፍሳው ማለት ነው። ሳውዲ አረቢያ በጣም በጣም በሚገርመ ሁኔታ ነው ማለት ነው እና ተመልከቱ። የለበሰውን ቀሚስ ከስር ትሸርት አለ። የሴት ቀሚስ ለብሶ ይሄው ቀሚሱ እንደዚህ ወልቋል። በቃ በጣም ያሳዝናል እውነት ሁለተኛው መረጃ ደግሞ ፍትህ ለዚህ ወንድማችን ማለት ነው። ይህ ወንድማችን እንግዲህ አያቶቹ ባመጡት መዘዝ ነው ማለት ነው ለሱ እዳ የሆነው ማለት ነው። ይህ ሕፃን በጎፋ ዞን ነው። ትላንትና በአማራ ክልል ብያችሁ ነበረ፣ አይደለም። ትክክለኛ መረጃውን አጣርቻለሁ። በጎፋ ዞን ቅድመ ጎፋ ውስጥ ነው። ቅድመ አያቱ አያቱም ሳይሆኑ ቅድመ አያቱ ቅድመ አያቱ የዚህን አሁን የገደሉትን ሰዎች ከዚህ በፊት ሰው ገለው ነበረ ማለት ነው። አያቱ የዚህ ልጅ ቅድም አያት አያት ሳይሆኑ ቅድም አያቱ ማለት ነው። አሁን ያለው መረጃ ጉርሻ ላይም ይሄ መረጃ እዩ ማለት ነው። ትላንትና እንኳን ጉርሻ አለቀቀም፣ የለቀቀው ዛሬ ነው። እኔ ትላንትና ነው ከተለያየ መረጃዎች ያመጣውት እና ይሄ የምታዩት ልጅ እንግዲህ የአስራ ስድስት አመት ነው። ይሄን በዓል እንዴት አድርጋችሁ ትወስዱታላችሁ? የ16 አመት ወጣት ካደገ በኋላ በቅድም አያቱ ጦስ አከዳደሉ በሚያሳዝን ሁኔታ አንገቱን ለብቻ ቆርጠው ነው የጣሉት ማለት ነው በጣም በሚያሳዝን ካለምንም ምንም ማጽያቱ ካለ ምንም ስራው ማለት ነው። እና ይሄን ነገር እንዴት ታዩታላችሁ? ዝም ማለት የለብንም። አሁን እኮ አገር እየበጠበጠ ያለው ምንድን ነው? የድሮ የጥንት የጠዋቱ በምንም የማንገናኘው ድሮ ሚኒሊክ እንዲያደረገ እንትና እንዲያደረገ እንትና እንዲያደረገ እየተባለ የድሮ ታሪክ እየተነሳ እውነትም ውሸትም ይሁን የማይታወቅ ነገር ህዝብ እየተጋደለ አገር እያበላሸ ያለው ታሪክ ዛሬም እየተደጋገመ ነው ያለ። ይሄ የኋላ ቀር አስተሳሰባችን ኢትዮጵያ ውስጥ መቅረት አለበት። ያደረገውን ሰው ነው ማድረግ ጎበዝ ከሆኑ የዚህን ልጅ አያት ቅድመ አያቱን እንጂ ይሄ የልጅ ልጅ ስንት የስንት ቤት ተቆጥሮ መጥቶ ዝርያ ስላለው ብቻ በቅድመ አያትህ የእኛን ዘር ገለዋል በማለት ይህን ልጅ በአሰቃቂ ሁኔታ በጣም በሚዘገንን ሁኔታ አንገቱን ለብቻ፣ ሌላ ሰውነቱን ለብቻ ቆርጠው አስክሬን ተለቃቅሞ መቀበር በጣም ያማል። ለመስማትም በጣም ይዘገንናል ማለት ነው። ይሄን ነገር እንዴት ታዩታላችሁ? ለዚህ ልጅ ፍትህ መጠየቅ አለብን። ይሄ ልጅ በምን አጽያቱ ድሮ ይሄ ልጅ ገና እንኳን እሱ አባቱ ባልተወለደበት ሰዓት የዚህ ልጅ አባት ባልተወለደበት ሰዓት የተደረገው ደም ተጠብቆ ዛሬ ላይ ደም መመለስ ተብሎ የቅድማያትህ የእኛን ዘር ገለዋል ና እኛ ደግሞ በማለት ለማቃጠል አስራ ስድስት ዓመት ካደገ በኋላ ይሄ ልጅ በአስራ ስድስት ዓመት እድሜው ህይወቱን ቀጩት። እንደዚህ ባማረበት ባደገበት ቤተሰብ ደረሰልኝ ባለው እንግዲህ ለእናትና ለአባቱ ይሄ ልጅ የመጀመሪያ ልጅ ነው። በጣም ነው የሚያሳዝን፣ በጣም ነው ቅስም የሚሰብር። የምር ብዙዎች እያዘኑ እያለቀሱ እያነቡ ናቸው። እንግዲህ አቡሽ ይባላል ስሙ። አቡሽ ነፍስ ባጸደ ገነት ትኑር። ወንድማችን በጣም አዝነናል። ይሄን ነገር ግን ሁላችንም ማስቆም አለብን። ሁላችንም ድምጽ መሆን አለብን። እኛ በድሮ ነገር ለምን እናቴ ባጠፋቸው እኔ ለምን አባቴ ባጠፋው ጥፋት አባቴ በሰራው ወንጀል እኔ ለምን? እናት አባት ቤተሰብ ንብረት ያወርሳል፣ መልካም ነገር ያወርሳል እንጂ ደም አውርሶ ሙቶ እንደገና ደግሞ ደም ገዳይ እንደዚህ ይሄ እኮ ነው ኢትዮጵያ ላይ ደም መላሽ ስማችን ራሱ በቃ። በጣም በሚያሳዝነው ሁኔታ የእውነት በጣም ነው ቅስም የሚሰብረው በጣም ነው የሚያሳዝነው እና እንደዚህ መደረጉ በጣም አዝነናል። ይሄ ልጅ ካለ ምንም አጽያቱ የድሮ የቅድማ አያቱ አያቱ ቢሆን እንኳን ትንሽ የቀረበ ነው ትላላችሁ፣ አባቱ ቢሆን የቀረበ ነው ትላላችሁ። ግን ቅድማ አያቴ ምን እንዳደረጉ የማላቀው ታሪክ ለእኔ ጦስ ሆኖ እሳቸው በሰሩት ታሪክ እንግዲህ አሁን የቅድማ አያቴን እኔ መሞት አለብኝ። እስኪ ያስቡት ወገን፣ በምን አጽያቴ በምን ስራዬ እኔ በዛን ሰት በምድርም ባልተፈጠርኩበት ሰዓት የተሰራ ወንጀል እና እኔን ለምን ወንድ ከሆነ መበቀል እርስ በርስ ነው፣ በቃ የገደለውን እዛው መግደል እንጂ የልጁን የልጅ ልጅ ጠብቆ ስንት ዓመት ቆይቶ ቂም አስቀምጦ የድሮ ነገር ደም እንመልስ ተብሎ እንደዚህ መደረጉ በጣም ኋላ ቀር በጣም አስተሳሰባችን የዘቀጠ ነን ኢትዮጵያውያን። አሁን ይሄ ልጅ ሞቶ ምንድን ነው ያ የድሮ ቅድማየት የሞቱትን ሰውዬ ነፍስ ይመልሳል? የድሮውን ታሪክ ይመልሳል ይሄ ልጅ ወይስ ምንድን ነው ይሄ ነገር በጣም ሊታሰብበት ይገባል። ባለፈውም ቴዲ ራያ እንደዛ ነው የሆነው። በመጨረሻ ላይ እንደዚህ ዝም ዝም ተብሎ እንዳያችሁት፣ ብሬክስም ወደ ስራ ሁሉም በቃ ወደ ስራ፣ አዲስ ነገር ህይወት ይቀጥላል በማለት እየሰሩ እንዳያችሁት ማለት ነው። ምንድን ነው የሆነው ነገር ሽፍንፍን ድፍንፍን የተባለው ምን ነበረ? እነሱም ህርቅ እንዴት ታረቁ ብለን ሁላችን ኡ ስንል የነበረው ከዚህ በፊት የቴዲ ቤተሰቦች የዛን ልጅ ቤተሰብ ገለዋሉ። ለዛም ደም ነው የተመላለሱት። ይሄ ነገር መቅረት አለበት። አያችሁ ምንም ባላደረገው ቴዲ በስደት የቴዲ የድሮ ቤተሰቦቹ በሰሩት ሀጽያት ቴዲ ተከፈለው ስደት ላይ ተጠርቶ እንደዛ ሆኖ አሟሟቱን እንደሰማችሁት ሲናገር በሚዘገንን ሁኔታ መጨረሻ ላይ እናትና አባቱ የቴዲ ቤተሰቦች ከገዳይ ጋር ታረቁ ሲባል ሁላችንም ኡ ስንል፣ እስካሁን የገዳይ ፎቶ ሳይለጠፍ የገዳይ ምናምን ምናምን ምናምን ሳይደረግ፣ ምክንያቱም ዘመድ ቤተሰብ ናቸው። ድሮ ተገዳደሉ፣ ደም ተመላለሱ፣ አንድ ላንድ ይሄ በዓል፣ ይቅርብን እባካችሁ። ኢትዮጵያ ውስጥ በተለይ በየክፍለ ሀገሩ ከተማ ውስጥ እንኳን እንደዚህ ነገር የለም። በየክፍለ ሀገር ኢትዮጵያ ውስጥ በየክልሉ ይሄ ደም መመለስ የሚባል መበቃቀል የሚባለው ነገር ዘር እያጠፋ ነው። ትውልድ እያጠፋ ነው። ይሄ ነገር ሊታሰብበት ይገባል። ስለዚህ የዚህ ልጅ ገዳይ መገደል አለባቸው። እንደመመላለስ ብሎ ነገር የለም። ይሄ ልጅ በምን አጽያቱ እችን ምድር ወደዚች ምድር ከመጣ ገና አስራ ስድስት አመቱ ገና ታዳጊ ተማሪ ልጅ እንደዚህ ማድረጋቸው በጣም የሚሰቀጥጠው። ስለዚህ ይሄ ነገር ሊታሰብበት ይገባል። ዝም ማለት የለብንም። በጣም በሚያሳዝን ሁኔታ የእውነት ለጆሮ የሚቀፍ አሟሟት እንኳን አሟሟት አይደለም እኮ አንገት ቆርጦ መጣል። ዶሮ ነው በግ እንዴ? ምንድን ነው አሟሟት? እንደዚህ የከፋ አሟሟት ወንድሞቻችንን የድሮ በቀል እየተባለ ለምን? እኔ ድሮ ቅድመ አያቴን የት አውቃለሁ? እሷ በሰራችው ነገር ሂዶ ከጉድጓድ ውስጥ ቆፍሮ ለነሱ ያንን ለአያቶቼ ሂዶ ብድር ይመልስ እንጂ እኔ ምንም በማላውቀው ነገር ለምን የኔ ህይወት ይጠፋል? እስኪ ብላችሁ በዚህ ልጅ ቦታ ሁኑና አስቡት። እናንተ ብትሆኑ እንዴ እናታችሁ፣ አባታችሁ ባደረጉት ነገር እነሱ ባስቀመጡት ኃጢያት ለእናንተ በጣም ያሳዝናል። እና ፍትህ ለአቡሽ ፍትህ ለአቡሽ ሁላችንም ማለት አለብን። ድምጻችን እናሰማ፣ ኢትዮጵያን በሙሉ ይሄን ነገር ማስቆም አለብን። የሆነ የእኛ ችግር አለብን፣ አንድ ቀን እንጮሃለን፣ ከዛ በኋላ ዝም እንላለን። እንደዛ ማለት የለብንም። የእውነት እንጩህ። ይሄ ልጅ አለያጽያቱ መገደል ስለሌለበት፣ ሁላችንም ድምጻችን እናሰማ። ሰላማችሁ ይዛ ወዳችኋለሁ ባይ ሀሳብ አስተያየት ስጡ እስኪ ሁላችሁ። በዚህ ልጅ ጉዳይ ይሄን እንዴት ታዩታላችሁ? ይሄ ኋላ ቀር አስተሳሰባችን መቅረት አለበት። አሁን የዚህ ልጅ ገዳይ መገደል አለባችሁ። የእሱን አንገት እንደቆረጡ የነሱ መቆረጥ አለበት። ያ የቆረጠው ሰውዬ እራሱ መቆረጥ አለበት እንጂ እንደገና አሁን ደግሞ የዚህ ልጅ ቤተሰብ ደግሞ አድገው የዛኛውን ቤተሰብ ደግሞ እንደዚህ ማለት ይቀጥላል ማለት ነው፣ አንዱ ያንዱን ዘር እየገደለ ይሄ በቀል የሚባለው ነገር ይሄ መሆን የለበትም። የገደለውን መግደል ይሄ ነው መሆን ያለበት ብዬ ነው የማስበው። ስለዚህ የዚህ ልጅ ገዳይ መገደል አለበት እንደኔ።